ሰላም፣ ጤና ይስጥልን። ይህ ጉባለች ኢትዮጵያ ነው። የሰዓቱን አርዕስተ ወሬዎችን በማስቀደም ዜናዎችን እናነባለን። በዋናነት በትግራይ ጉዳይ ላይ ያለው ነገር አሳሳቢ መሆኑ ተሰምቷል። ቢቢሲ ከክልሉ ማዕከላዊና ምስራቃዊ ዞኖች እንዲሁም ከመቀሌ ከተማ አስተዳደር በአሁኑ ወቅት ያለውን ሁኔታ በማስመልከት ያነጋገራቸው ግለሰቦች መሪዎቹ ወደ ጦርነት የተጓተቱ እንዳያስገቧቸው እንደሚሰጉ ነው የተናገሩት። በአዲግራት በመቀለና በሌሎች አካባቢዎች የሚገኙ ነዋሪዎች የፍጆታ እቃዎች ዋጋ በመጨመር በገፍ መሸመትና የመረበሽ ሁኔታ እንደሚታይባቸው ተናግረዋል። ይህ ስጋት ከክልሉ የሚወጡ ሰዎች ቁጥር እንዲጨምር ማድረጉንም አመላክቷል። አብርሃም የተባለ የአዲግራት ከተማ ነዋሪ አርሚ 15 ሚሊሻ እና ተፈናቃዮች የሚገኙባቸው አካላት የከንቲባውን ጽሕፈት ቤት ተቆጣጥረውታል ብሏል። በከተማዋ ሙሉ በሙሉ ወታደራዊ እንቅስቃሴ እንዳለ በመግለጽም የአስቸኳይ ጊዜ አዋጅ የታወጀ ነው የሚመስለው፣ ከትናንት ሰኞ ጀምሮ ከፍተኛ ወታደራዊ እንቅስቃሴ አለ ብሏል። ይህ ሁኔታ ሰላማዊ ዜጎች ላይ መረበሽ እንደፈጠረ በመግለጽ በሁለቱም አካላት እየተወሰዱ ያሉት እርምጃዎች የፕሬቶሪያውን ስምምነት በውል የሚያፈርሱ መሆናቸውን እንደሚያምንም ይናገራል። ይህንም ተከትሎ የፌዴራል መንግስት የፈለገውን አይነት እርምጃ ሊወስድ ይችላል። በትግራይ ድሮኖች ሊያንዣብቡ ወይም ሲያንዣብቡም ሰንብተው ነበር። ይህ ከኤርትራ ጋር ያለው ነገር ያመጣው ሲመስለን ቆይቷል። ሆኖም አሁን ባለው ወቅታዊ ሁኔታ የትግራይ የጸጥታ ሁኔታን መንግስት እየተከታተለ እንደነበር ነው የሚሰማኝ ሲል ለቢቢሲ ተናግሯል። በማዕከላዊ ዞን የሚኖረው አርሶ አደር ካሳይ ደግሞ ከቅርብ ጊዜ ወዲህ እየተከሰተ ያለው ሁኔታ አለመረጋጋት እንደፈጠረበትም ይናገራል። ይህም ተመልሰን ወደ ጦርነት እንገባ ይሆን የሚል ፍርሃት አሳድሮብኛል። ከዚህ በፊት ያለፈው አሰቃቂ ነበር። በሰው እድሜ ማየት የሚገባንን ሁሉ ክፉ ነገር አይተናል። ይህ አልፎ የተገኘው አንጻራዊ ሰላም ህብረተሰቡ ተስፋ እንዲኖረው አድርጎት ነበር ብለዋል። ቢቢሲ ከክልሉ ዋና ከተማ መቀሌ ያነጋገራቸው ነዋሪዎች የከተማ እንቅስቃሴ የተለመደውን አይነት ቢሆንም የስሜት መረበሽ እንዳለ ገልጠዋል። ስሟ እንዳይጠቀስ የጠቀሰች አንዲት የከተማ ነዋሪ አንድም ደስ የሚል ነገር የለም፣ ገበያው ዋጋ ጨምሯል፣ ሰውም ፊቱ ላይ ጭንቅ ብቻ ነው የሚነበብበት። ይህ ሁኔታ ዳግም መውጫና መግቢያ ወደ ሌለው ከበባ እንዳያስገባን ነው የምሰጋው ብላለች። ሐዱሽ የተባለው ወጣት ደግሞ ፍርሃትና ጭንቀት በአካባቢው የሚያየው ሁኔታ የሚገልጽበት መንገድ እንደሆነ በመግለጽ ጦርነት አይቀርም የሚል ስጋት አለኝ ብለዋል። ደም አፋሳሹ የሁለት ዓመት ጦርነት ፍርሃት እንዳለቀቀው የሚናገረው ወጣቱ በሰላም እጦት ምክንያት መስራት አልቻልኩም። አሁን ያለውን ሁኔታ ሳይ በጣም አዝኛለሁ፣ እበሳጫለሁ። በከበባው ወቅት ብዙ ነገር አሳልፈናል። ረሃብ፣ ጥማት፣ የካድሮች ጉትጎታና ብዙ እንግልት አሳልፈናል። ተመልሰን ወደዚያ ልንገባ ነው ወይ በሚል እሰጋለሁ ብሏል። በበርካታ የክልሉ አካባቢዎች የሚገኙ ነዋሪዎች ከአካባቢያቸው ወጥተው ወደ አዲስ አበባና አንዳንዶችም ወደ መካከለኛው ምስራቅ ለስደት ማምራታቸውንም ይናገራል የክልሉ የፖለቲካ አመራሮች ይህ ሁሉ ስጋት እንዲጨምር አድርጓል በሚልም ይወቀሳሉ እዛው ትግራይ ላይ ስንቆይ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ሌተናንት ጀነራል ፍስሃ ኪዳኑ ላይ የእግድ ደብዳቤ ጽፈዋል የእግድ ደብዳቤው ዘላቂና ጥቅማጥቅም እስከ ማስቀረት የዘለቀ እንደሆነም በጻፉት ደብዳቤ ላይ ለሚመለከታቸው አካላት በግልባጭ አሳውቀዋል ፕሬዚዳንቱ ትናንት በሶስት ከፍተኛ የሰራዊቱ አመራሮች ላይ ጊዜያዊ የእግድ ደብዳቤ መጻፋቸው ይታወሳል። ዛሬ ደግሞ ኃላፊነታቸው በአግባቡ አልተወጡም ያሏቸውን የሰላምና ጸጥታ ቢሮ ኃላፊ ላይ ሙሉ የእግድ ደብዳቤ ጽፈዋል። የእግድ ደብዳቤው የተጻፈላቸው ሌተናንት ጀነራል ፍስሐ ኪዳኑ ከዛሬ መጋቢት 2 2017 ዓ.ም ጀምሮ ከማንኛውም መንግስታዊ ጥቅም በመራቅ ማንኛውም የጸጥታ አካል እንዳያዝዙ እግድ ተላልፎባቸዋል ተብሏል። ይህ በእንዲህ እንዳለ መጋቢት 1 2017 ዓ ም ህግና ስርዓት እንዲጣስ ውሳኔ በመስጠትና በማሰማራት ተሳትፏል በተባሉ ሶስት ከፍተኛ የሰራዊቱ አመራሮች ከተወሰደው ጊዜያዊ የእግድ ትእዛዝ በኋላ በአድግራትና በአዲ ጉድም ከተሞች በታጠቁ ኃይሎች የታገዘ መፈንቅለ ስልጣን ተካሂዷል። በአዲግራት የተካሄደው በሰራዊት የታገዘ መፈንቅለ ስልጣን ያለ ግጭት የተካሄደ ሲሆን በአዲጉድም ከተማ ታጣቂዎች በወሰዱት እርምጃ የከተማው በርካታ ሰዎች የአካል ጥቃት ሰለባ እንደሆኑ ተነግሯል። በአዲጉዱም ከተማ የአካል ጉዳት የደረሰ ቢሆንም የሞተ ሰው ስለመኖሩ ማረጋገጥ አልተቻለም ተብሏል። አንዳንድ መረጃዎች የአዲጎዶም ከንቲባ የሚገኙባቸው ዘጠኝ ሰዎች ላይ የአካል ጉዳት መድረሱ ቢያመላክቱም ከሚመለከተው አካል በኩል ማረጋገጫ ማግኘት አልተቻለም። የአዲግራት ከተማ አስተዳደር ዛሬ ምሽት ባወጣው መግለጫው የደብረጽዮን ገብረ ሚካኤል ህወት ባሰማራቸው የሰራዊቱ አባላት የከንቲባ ጽህፈት ቤትን በመስበር መፈንቅለ ስልጣን ተካሂዷል ብለዋል። በጠመንጃ የሚጸና ስልጣን የለም በማለት ወጣቱ መብቱን ለማስከበር እንዲታገልም አሳስቧል። በቀጣይ ቀናት ከቀላል እስከ ከባድ መጠን ያለው ዝናብ እንደሚኖር የኢትዮጵያ ሜትሮሎጂ ኤጀንሲ ተናገረ። በሚቀጥሉት አስር ቀናት በበልግ አብቃይ አካባቢዎች በርካታ ቦታዎቻቸውን የሚሸፍን ከቀላል እስከ መካከለኛ መጠን ያለው ዝናብ እንደሚያገኙ የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። በጥቂት ስፍራዎቻቸው ላይ ደግሞ ከባድ መጠን ያለው ዝናብ ይኖራል ያለ ሲሆን፣ የትንበያ መረጃው እንደሚያሳየው ለዝናብ መፈጠር አስተዋጽኦ የሚያደርጉ የሜትሮሎጂ ገጽታዎች ከእለት ወደ ዕለት እየተጠናከሩ መምጣታቸውን ገልጧል። ከዚሁ ጋር በተያያዘም በሰሜን፣ በሰሜን ምዕራብ፣ በደቡብ ምዕራብ፣ በደቡብ በመካከለኛው በሰሜን ምስራቅ፣ እንዲሁም በስምጥ ሸለቆና ጎራባች አካባቢዎች የተሻለ ጥንካሬ ይኖራቸዋል ተብሏል። ኢንስቲቱቱ ዘር ለመዝራት የዘገዩ አካባቢዎች የሚጠበቀውን እርጥበት ከግንዛቤ ውስጥ በማስገባትና በቂ ዘር ለመዝራት የሚያስችል ዝግጅት ከወዲሁ ማድረግ ያስፈልጋቸዋል ሲል ጠቁሟል። በአንጻሩ ደግሞ በጋምቤላ በአፋር፣ በሶማሌ፣ በቤንሻንጉል ጉምዝና በምዕራብ አማራ አካባቢዎች ላይ የቀኑ ከፍተኛ ሙቀት ከሰላሳ አምስት እንዲሁም በጥቂት ስፍራዎቻቸው ላይ ደግሞ ከ40 ዲግሪ ሴልሺየስ በላይ እንደሚሆን የትንበያ መረጃዎች እንደሚያሳዩ ነው ያስታወቀው። የእብድ ውሻ በሽታ የህብረተሰቡን ጤና ችግር እየሆነ መጥቷል ሲል የአማራ ክልል ህብረተሰብ ጤና ኢንስቲቱት አስታወቀ። ባለፉት ሰባት ወራት ከእብድ ውሻ በሽታ ጋር በተገናኘ ከ30 በላይ ሰዎች ህይወታቸው እንዳለፈ የአማራ ክልል ህብረተሰብ ጤና ኢንስቲቱት አስታውቋል። በበሽታው የሚጠቁ ሰዎች ቁጥር ከጊዜ ወደ ጊዜ ከፍ እያለ መምጣቱ የተገለጸ ሲሆን በየሳምንቱ ከ100 በላይ ሰዎች በእብድ ውሻ በሽታ ተጋላጭ እንደሆኑም ተመላክቷል። የአማራ ክልል ህብረተሰብ ጤና ኢንስቲትዩት የእብድ ውሻ በሽታን የህብረተሰብ ጤና ችግር እየሆነ መጥቷል ሲል ገልጧል። ሲል የሀገሬ ቴሌቪዥን ነው ዘገባውን የዘገበው። የነዳጅ ውጤቶች ግብይት አዋጅ ወደ ትግበራ ሲገባ ህግ በሚተላለፉት ላይ ከበድ ያለ ቅጣት ይቀጣሉ ተባለ። የመጀመሪያ ጥፋት ይህንንም ከመሸጫ ዋጋ በላይ የሚሸጡና ሲሸጡ የተገኙ ከሆነ የመጀመሪያ ጥፋታቸው ሲረጋገጥ ከ350 ሺህ እስከ 500 ሺህ ብር ቅጣት ይጣልባቸዋል ተብሏል። በተደጋጋሚ ከተፈጸመ ደግሞ ከገንዘብ መቀጮ ተጨማሪ ከ3 ዓመት እስከ 5 ዓመት የሚደርስ የእስር ቅጣት ያስቀጣል ተብሏል። ሌላኛው የነዳጅ ውጤቶችን ከተፈቀደው ቦታ ውጪ ያከማቸ ሊሸጥ ከሚገባው ሰው ቦታና የግብይት ስርዓት ውጪ ሲሸጥ የተገኘ ማንኛውም አካል ከ3 እስከ 5 ዓመት በሚደርስ እስራትና ከ300 ሺህ እስከ 500 ሺህ ብር በሚደርስ የገንዘብ መቀጫው እንደሚቀጣም ተደንግጓል ይላል። የነዳጅ ምርቶችን ሆን ብሎ ከባዕድ ነገሮች ጋር በመቀላቀል ለግብይት ያቀረበ እንደሆነ ይህንን ያደረገ አካል ከተገኘ ከአምስት ዓመት እስከ ሰባት ዓመት በሚደርስ እስራትና ከ350 ሺህ እስከ 500 ሺህ ብር ያስቀጧል ተብሏል። ከተፈቀደለት ማራገፊያ ስፍራ ውጭ ማራገፍ ወይም ሲያራገፍ የተገኘ ወይም ወደ ጎረቤት ሀገር በኮንትሮባንድ ሲያጓጉዝ የተገኘ ወይም ያጓጓዘ ከአምስት እስከ 10 ዓመት በሚደርስ ጽኑ እስራትና ከ400 ሺህ እስከ 700 ሺህ ብር ያስቀጧል ተብሏል። የነዳጅ መቅጃ መሳሪያዎች የልኬት ሜትርን ማስተካከያ ተደርጉበት በፕሎፕ የታሰረውን መቁረጥ ወይም ልኬቱን ማዛባትና ለማጭበርበር መሞከር ከ350 ሺህ እስከ 500 ሺህ ብር እንደሚያስቀጣም በአዋጁ ተደንግጓል ተብሏል። በአሁኑ ወቅት አዋጁ በነጋሪት ጋዜጣ ለመታተም በሂደት ላይ ሲሆን በጋዜጣው ታትሞ ከወጣ በኋላ ከታተመበት ወቅት ጀምሮ ማለት ነው ተግባራዊ ይደረጋል ተብሏል። የትራፊክ አደጋ መረጃ ማሰባሰቢያ ስርዓትን የሚያዘምን ሶፍትዌር ከስድስት ወራት የሙከራ ጊዜ በኋላ በዛሬው ዕለት ወደ ሙሉ ትግበራ ማስገባቱን የፌዴራል ፖሊስ ገለጠ። ኢትዮጵያ ፌዴራል ፖሊስና የመንገድ ደህንነትና መድን ፈንድ አገልግሎት ከፍተኛ አመራሮች ሶፍትዌሩ ከዛሬ ጀምሮ ወደ ሙሉ ትግበራ መግባቱን አስመልክተው በዛሬው ዕለት መግለጫ ሰጥተዋል። በዚህ ወቅት የመንገድ ደህንነትና መድን ፈንድ አገልግሎትን ዋና ዳይሬክተር አቶ ጀማል አባሶ ሶፍትዌሩ ከሁለት ዓመት የዝግጅትና ስድስት ወራት የሙከራ ከቆየ በኋላ ወደ ስራ መግባቱን አብስረዋል። አክለውም ከዚህ በፊት የነበረውን ማኑዋል የመረጃ አያያዝ ስርዓትን ወደ ዲጂታል ሶፍትዌር በመቀየር የተሟላ መረጃ በቀጥታ አደጋ ከደረሰበት ቦታ እስከ ኢትዮጵያ ፌዴራል ፖሊስ ሰርቪስ እንደሚደርስም ተናግረዋል። የኢትዮጵያ ፌዴራል ፖሊስ ኢንቴሊጀንስ ዋና መምሪያ አዛዥ የረዳት ኮሚሽነር ሀብታሙ ካሳ በበኩላቸው የመንገድ ትራፊክ አደጋ መረጃ ማሰባሰቢያ ስርዓቱ ከደህንነት አንጻር በተደጋጋሚ ተፈትሾ የተፈለገውን አገልግሎት መስጠት እንደሚችል እየተረጋገጠ ነው ብለዋል። የዲጂታል ሶፍትዌሩ መረጃ መንግስት ፖሊሲና ስትራቴጂን እንዲቀርጽ የመንገድ መሰረተ ልማቶች በሚሰሩበት ወቅትም ግብዓት እንደሚሆን መረጃው ለጥናትና ምርምር ጥቅም ላይ እንደሚውል ለህብረተሰቡም ከትራፊክ አደጋ ጋር የተያያዙ ችግሮችን በትክክል እንዲረዳ ለማስተማሪያነትም እንደሚውልም በመግለጫው ተነስቷል። በአዲስ አበባ የባቡር ትራንስፖርት ትኬት ሽያጭ በዲጂታል መልኩ ሊጀመር ነው ተባለ። የአዲስ አበባ ቀላል ባቡር ትራንስፖርት አገልግሎት ድርጅት ከወረቀት ትኬት ሽያጭ ወደ ዲጂታል ሽያጭ አገልግሎት ሊሸጋገር መሆኑን የተገለጠው የዲጂታል ትኬት ሽያጩ ለጊዜው በተመረጡ ቦታዎች ማለትም በሀያት፣ ጦር ኃይሎች፣ ዳግማዊ ምኒልክና ቃሊቲ ጣቢያዎች እንዲሁም በስታዲየም የሽያጭ ቁጥጥር በማድረግ የሚተገበር ይሆናል ተብሏል። የክፍያ ስርዓቱ በቴሌሱፐር አፕ እና በዩኤስ ኮድ አማካኝነት መቁረጥ የሚያስችል ነው ተብሏል። ይህ የፓይለት ሙከራ ድርጅቱ የወረቀት ሽያጭን ሙሉ ለሙሉ በማስቀረት ወደ ዲጂታላይዝድ የክፍያ ስርዓት ለመሸጋገር ለሚያደርገው ስራ መደላደል የሚፈጥር መሆኑን የድርጅቱ የበላይ አመራሮች ተናግረዋል። በዲጂታል ሽያጭና ቁጥጥር ለሚሳተፉ ሰራተኞች በሁለት ዙር ስልጠና የተሰጠ ሲሆን የፓይለት ሙከራው በቅርቡ እንደሚጀምርም የአዲስ አበባ ቀላል ባቡር ትራንስፖርት አገልግሎት ድርጅት አስታውቋል። ባለፉት አስር ዓመታት ደንበኞቹ በተዘጋጁት 39 የትኬት መቁረጫ ጣቢያዎች የወረቀ ትኬት በመግዛት የቀላል ባቡሩን አገልግሎት ሲያገኙ እንደነበርም ተመላክቷል። የትግራይ ጊዜያዊ አስተዳደሩ አቶ ጌታቸው ረዳ የክልሉ ሰላምና ጸጥታ ቢሮ ትዕዛዝ አልቀበልም አልፈጽምምም በማለት የአንድ ቡድን ወታደራዊ ክንፍ ሆኗል ሲሉ ወቀሱ። የትግራይ ጊዜያዊ አስተዳደር ፕሬዚዳንት ጽሕፈት ቤት በቢሮው ስም የቀረበው መግለጫ የአንድ ጊዜያዊ አስተዳደሩ አካል ሳይሆን የአንድ ቡድን ወታደራዊ ክንፍ መሆኑን በግልጽ የሚያሳብቅና የፈጠረውን ችግር የሚያባብስ ነው ብለውታል። ትናንት መጋቢት 1 2017 ዓ ም ፕሬዚዳንት ጌታቸው ረዳ ከሶስት ከፍተኛ የሰራዊቱ አመራሮች የጣሉትን ጊዜያዊ እግድ ተከትሎ ደብረጽዮን ገብረ ሚካኤል የሚመሩት ህወሃት እገዳው መሰረተ ቢስና የማይተገበር በማለት ውድቅ ለማድረግ ጊዜ አልወሰደበትም። ዛሬ ማክሰኞ ጠዋት ደግሞ የክልሉ ሰላምና ጸጥታ ቢሮ የጊዜ አስተዳደሩ ፕሬዚዳንት ጊዜያዊ እግድ ሙሉ በሙሉ በመጻረር ባወጣው መግለጫው በግልባጭ የተጻፈለትን ትዕዛዝ እንደማይቀበል በመግለጽ የህግ ማስከበር እርምጃው ይቀጥላል ብለዋል። የሰላምና ጸጥታ ቢሮ መግለጫ ተከትሎ ከመቀለ በ115 ኪሎ ሜትር ርቀት በምትገኘው የአዲግራት ከተማ በሰራዊቱ የታገዘ መፈንቅለ ስልጣን መካሄዱን ለማወቅ ተችሏል። የኢትዮጵያ የኢትዮጵያ የሃይማኖት ተቋማት ጉባኤ መግለጫ ሰጠ። አንዳንድ የኦርቶዶክስ ክርስትና ማኝ ነን የሚሉ ግለሰቦች የእስልምና ሃይማኖት ነቢይ በሆኑት በነቢዩ መሐመድ የአላህ ህዝነትና ሰላም በሳቸው ላይ ይሁንና ላይ ድፍረት የተሞላበትን ክብረነክና ጸያፍ ንግግር ሲያደርጉ ታይተዋል። ይህም ሙስሊሙን ወገን ብቻ ሳይሆን ሰላም ወዳዱን ወገን ሁሉ አሳዝኗል ብሏል። ጉባኤያችን ይህ አይነቱ ይህ ስነምግባራዊና ይህ ህገ ወጥ ተግባር የትኛውንም የሃይማኖት ተቋም የማይወክል ይልቁንም የሚወገዝ ተግባር መሆኑን ለመግለጽ እወዳለሁ ብለዋል። ከዚሁ ጋር በተያያዘም አንዳንድ የኦርቶዶክስ አማኝ ነን የሚሉ ወንድሞችና እህቶች የግለሰቡን ህገ ወጥ ተግባር ተቋማዊ ለማድረግ የሚያደርጉትን እንቅስቃሴ እንዲያጤኑትና ግለሰቡና ተቋምን እንዲለዩ እንመክራለን ብሏል። በአንጻሩ አንዳንድ ሙስሊም ነን የሚሉ ግለሰቦችም ተደፈርን በማለት በሚል ስሜት ማለት ነው። የክርስትና አስተምህሮና የኢየሱስ ክርስቶስን ክብር የሚነቅፍና የሚያጠለሽ መላውን ክርስቲያን በሚያዋርድ መልኩ ምላሽ ሲሰጡና ድርጊቱን በፈጸመው ግለሰብ ላይም የደቡብ ፍርድ ሲያስተላልፉ ይታያሉ ብለዋል። ይህም ህገ ወጥነትን ከማስፋፋት ባለፈ ጥፋትን በሌላ ጥፋት ማረም ፈጽሞ የማይቻል መሆኑን ተገንዝበው ከድርጊታቸው በመታረም የህግ የበላይነትን እንዲያስቀድሙ ጉባኤያችን በአጽንኦት ይመክራል። በየትኛውም አካል የተፈጸሙትንና የሚፈጸሙትን ይህን መሰል ህገ ወጥ ተግባራት በሁሉም ሃይማኖቶች አስተምሮ ተቀባይነት የሌላቸው ብቻ ሳይሆን የሚወገዙ ተግባራት መሆናቸውን ጉባኤያችን እያስገነዘበ ድርጊቱ በወንጀል የሚያስጠይቅ ስለመሆኑም ለማስታወስ እወዳለሁ ብሏል። ሀገራችን ኢትዮጵያ የብዝሃ ሃይማኖት መገኛና መኖሪያ ከመሆኑ አንጻር የኢትዮጵያ የሃይማኖት ተቋማት ጉባኤ የትኛውንም አይነት የሃይማኖት ተቋማትን አስተምሯቸውንና መገለጫዎቻቸውን የሚያንቋሽሽና የሚያዋርዱ ንግግሮችንም ሆነ ተግባራትን በጽኑ አወግዛለሁ ብሏል የኢትዮጵያ የሃይማኖት ተቋም ጉባኤ። ወደ ሌላኛው ዜና ስናልፍ የኤክስ ወይም የትዊተር መተግበሪያ አገልግሎት ችግር ገጠመው ተባለ። በቀድሞ የትዊተር ተብሎ የሚጠራው በቅርቡ ንስክ ኤለን መስክ መተግበሪያውን ከገዛው በኋላ ኤክስ ብሎ የሰየመው ማህበራዊ ሚዲያ ዛሬ በተለያዩ ሀገራት ያሉ ተጠቃሚዎቹ የአገልግሎቱ እንደተቋረጠባቸውና ችግር እንደፈጠረባቸው ሪፖርት ሲያደርጉ ነበር ተብሏል። ኤለን መስክ በማህበራዊ መተግበሪያው ላይ ከፍተኛ የሳይበር ጥቃት እንደተፈጸመ ከገለጸ በኋላ ከፎክስ ኒውስ ጋር በነበረው ቃለመጠይቅ የጥቃቱ መነሻ የሚጠቁመው አይፒ አድሬስ የሚጠቁመው ከዩክሬን መሆኑን ጠቅሷል። አክሎም ስለ ጥቃቱ ዝርዝር መረጃ እንደማይታወቅ በመጥቀስ ዓላማው የመተግበሪያውን ስርዓት ለማውረድ ታሳቢ ያደረገ ነበር ብሏል። ዩክሬን ከፍተኛ ቁጥር ያለው የድሮን ጥቃት ብትፈጽምም ሩሲያ ማክሸፏን ገልጻለች። ዩክሬን ከሩሲያ ጋር ጦርነት ከጀመረችበት ጊዜ አንስቶ ትልቅ የሚባለውን ሰው አልባ አውሮፕላኖች ወይም ድሮን ጥቃት በሞስኮ ላይ ትላንት ምሽት ፈጽማለች። የሩሲያ መከላከያ ሚኒስቴር 337 የዩክሬን ሰው አልባ አውሮፕላኖችን በሩሲያ ግዛት ላይ በአንድ ሌሊት ተመትተው መውደቃቸውን አስታውቋል። የሩሲያ መከላከያ ሚኒስቴር 337 የዩክሬን ሰው አልባ አውሮፕላኖች በሩሲያ ግዛት ውስጥ ላይ በአንድ ሌሊት ብቻ ተመትተው መውደቃቸውን ነው ያስታወቀው። 74 የሚያህሉት ወደ ሞስኮ ሲጠጉ መመታታቸውንና ሌሎቹ በተለያዩ ቦታዎች ተመትተው መውደቃቸውን የሞስኮ ከንቲባ በቴሌግራም ገጻቸው ላይ ገልጠዋል። እስካሁንም ባለው በጥቃቱ ሁለት ሰዎች መሞታቸውና ሀያ የሚሆኑ ደግሞ የተጎዱ ሲሆን ድሮኖቹ ከተመቱ በኋላ በመኪና ማቆሚያዎች እንዲሁም ሕንፃዎች ላይ ጉዳት አድርሰዋል ተብሏል። ጥቃቱ የተፈጸመው የኬቭ ልዑካን ቡድን በሳውዲ አረቢያ ከአሜሪካ ጋር የሰላም ድርድር ለማድረግ ቀጠሮ በተያዘበት ቀደም ብሎ ነው ተብሏል። በሪያድ የሚገኘው ኤምባሲ ኢጃርናም በውጭ ሀገር ስራ እና ሰራተኛ አገረንጀንሲ የተሰኘው ድርጅት የስራ ፈቃዱን ተመላሽ በማድረጉ ወደ ውጭ ሀገር ለስለላካቸው ዜጎች መብትና ደህንነት ማስከበሪያ በባንክ ያስያዘው የዋስትና ገንዘብ እንዲለቀቅለት ጥያቄ ማቅረቡን ገለጠ። ኤምባሲው ድርጅቱ ያስያዘው የዋስትና ገንዘብ ከመለቀቁ በፊት በኤጀንሲው በኩል ወደ ሪያድና አካባቢው የመጡና የተለያዩ የመብት ጥሰት አቤቱታ ያላቸው ዜጎች በቀጣይ ሶስት ሳምንታት ውስጥ በኤምባሲው ጽህፈት ቤት ቢሮ ቁጥር አስራ ሁለት በመቅረብ አቤቱታ ማቅረብ እንደሚችሉም አሳውቋል። የሶሪያ ጊዜያዊ ፕሬዝዳንት በኩር ከሚመራው ኤስዲኤፍ ጋር ኃይላቸውን ለማዋሃድ ተስማሙ። ስምምነቱ በቁጥር አነስተኛ የሆኑት የአላዌቴ ጎሳዎች ከአዲሱ የሶሪያ ጦር ጋር ግጭት ውስጥ በገቡበት ወቅት የተፈጸመ ነው ተብሏል። ስምምነቱ በኤስዲኤፍ ቁጥጥር ስር የነበሩ ቦታዎች በደማስቆ አስተዳደር ስር እንዲካተቱ ያስችላል ተብሏል። ወደ ሌላው ዜና ስናልፍ በአማራ ክልል በደቦ ወሎ ዞን የወረባቦ ወረዳ አስተዳደር ዋና አስተዳዳሪው ፈንታው ከበደ ታጣቂዎች በፈጸሙባቸው ጥቃት እንደተገደሉ ዛሬ ከቀትር በኋላ በተሰራጨው መረጃ ታወቀ። ከዋና አስተዳዳሪው በተጨማሪ የወረዳው ፖሊስ ጽህፈት ቤት የወንጀል ምርመራ ክፍል ኃላፊና ተወካይ የፖሊስ ጽህፈት ቤት ኃላፊ ዋና ኢንስፔክተር አዲስ ዘመን ፍሳ እና የወረዳው ሹፌር ከበደን ድርስን ጭምር በጥቃቱ እንደተገደሉ የወረዳው አስተዳደር ገልጧል። የአስተዳደርና የፖሊስ ኃላፊዎች የተገደሉት ለመስክ ስራ በወጡበት ታጣቂዎች በፈጸሙባቸው የደፈጣ ጥቃት እንደሆነም የወረዳው አስተዳደር መረጃ ያመላክታል። ኢዜማ በተለያዩ የመንግስት ተቋማት ላይ ለማስፈጸም የሚንቀሳቀሱ ዜጎች በውድም ሆነ በግድ ለገዥው ፓርቲ ማጠናከሪያ ገንዘብ እንዲያወጡ እየተደረጉ ይገኛሉ በማለት ዛሬ ባወጣው መግለጫው ከሰሰ። ፓርቲው ዜጎች የመንግስት አገልግሎቶችን ለማግኘት በሚሄዱባቸው መንግስታዊ ተቋማት ለፓርቲ ማጠናከሪያ የገንዘብ ድጋፍ እንዲያደርጉ የመጠየቅ ወይም የማስገደድ ተግባር በመፈጸም ህገወጥ ተግባር ነው በማለት አውግዟል። በዚህ መልኩ መዋጮ ማሰባሰብ የህግም ሆነ የሞራል መሰረት የለውም፣ ያለው ኢዜማ ድርጊቱ የገዢ ፓርቲ የማናለብኝነት ስሜት ምን ደረጃ ላይ እንደደረሰ ማሳያ ይሆናል ብሏል። በጠራራ ፀሐይ በፓርቲ መዋጮ ስም የሚፈጸም ዝርፊያ በቸልታ እንደማይታለፍና ገዢ ፓርቲ በዚህ አካሄድ ከቀጠለ ነፃና ፍትሐዊ ምርጫ ይደረጋል ብሎ ማሰብ አስቸጋሪ እንደሚሆንበት ኢዜማ ጠቅሰዋል። ምርጫ ቦርድ ይህንን ጉዳይ በማጣራት በአስቸኳይ እንዲያስቆመውም በፓርቲው ላይ የወሰደውን የእርምት እርምጃም ለህ ለህዝብ እንዲሁ በግልጽ እንዲያሳውቅ ኢዜማ ጠይቋል። ሴሌክቶዋን የተባለ በአማራ ክልል በምዕራብ ጎጃም ዞን በአበባና የፍራፍሬ ልማት ኢንቨስትመንት ተሰማርቶ የነበረው የጀርመን ኩባንያ ከክልሉ ጠቅልሎ በመውጣት ኢንቨስትመንቱን ወደ ኬንያና ኡጋንዳ ማዛወሩን በድረገጹ በአሰራጨው መረጃ አስታወቀ። ኩባንያው ከክልሉ ለመውጣት በምክንያትነት ተጠቀሰው በክልሉ ያለው ያልተረጋጋ ፖለቲካዊ ሁኔታና ወታደራዊ እንቅስቃሴ እንዲሁም የሰራተኞቹ ደህንነት ሊጠበቅበት የሚችልበት ዋስትና ማግኘት አለመቻሉ ነው። ኩባንያው በክልሉ በተሰማራበት ኢንቨስትመንት ባለፉት ሁለት ዓመታት ዋና ዋና የሎጂስቲክ ችግሮችን ለመፍታት ከፍተኛ ጥረት ቢያደርግም ችግሮቹ በዘላቂነት ሊፈቱ ሳይችሉ እንደቀሩ ገልጧል። በዞኑ በሰሜን አቸፈር ወረዳ ቁንዝላ ከሚገኘው የአበባና ፍራፍሬ ልማት ኢንቨስትመንቱን ጠቅልሎ የወጣው ኩባንያው ኬንያና ኡጋንዳ ውስጥ ተመሳሳይ ምርቶችን ማምረት ጀምሬያለሁም ብሏል። ኡጋንዳ ለፕሬዝዳንት ሳልቫኪር መንግስት ጥበቃ ለማድረግ ቁጥራቸው ያልተገለጡ ወታደሮችን በደቡብ ሱዳን ዋና ከተማ ጁባ አሰማርታለች ተባለ። ኡጋንዳ ወታደሮቿን ያሰማራቸው በኋይት ናይል ግዛት የደቡብ ሱዳን ተቀዳሚ ምክትል ፕሬዚዳንትና የተቋሚው የተቃዋሚው መሪ ሪክ ማቻር ታማኝ ናቸው የተባሉ አማጺ ኃይሎች በመንግስት የጦር ሰፈር ላይ ጥቃት በሰነዘሩ ማግስት ነው ተብሏል። ኡጋንዳ በደቡብ ሱዳን በሁሉ ወገኖች መካከል ከዓመታት በፊት በተካሄደ እርስ በርስ ጦርነት ከዛል ባኪር ጋር ወግና ወታደሮቿን በጁባ ማሰማራቷም አይዘነጋም። የአውሮፓ ህብረት በአማራ ክልል ያለው ግጭት ሊቆም እንደሚገባና ትግራይ ክልል ውስጥም የሚስተዋለው ሽኩቻ በውይይት እንዲፈታ ፍላጎቱ መሆኑን አስታወቀ። ባለፉት አስርት ዓመታት ኢትዮጵያ ድህነትን በመቀነስ በኢኮኖሚ እድገትና በመሰረተ ልማት ዝርጋታ ላከናወነችው ተግባር እውቅና ሰጥተናል፣ ያለው ህብረቱ በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊ ፎሮም ሀገሪቱ አልሻባብን ለመጓጋትና ቀጠናውን ለመጠበቅ ያደረገች ያለውን ጥረትም በበጎ እንጠቅሰዋለን ብለዋል። አምባሳደሯ ዛሬ አዲስ አበባ ውስጥ በሰጡት መግለጫቸው የአውሮፓ ህብረትና አባል አገሮች የኢትዮጵያ ጠንካራና አስተማማኝ አጋር መሆናቸውን ገልጠዋል በዩናይትድ ስቴትስ ኦፍ አሜሪካ ይሰጥ የነበረውን ከፍተኛ ድጋፍ ማቋረጡን ተከትሎ የሚፈጠረውን ክፍተት ለመሙላት ድጋፍ በማድረግ ረገድ የዓለም ህብረተሰብ ኃላፊነቱን መወጣት አለበት ሲሉም ከአባል ሀገራት አምባሳደሮች ጋር በሰጡት መግለጫቸው ተናግረዋል። የሰላም አማራጭን ባልተቀበሉ ጽንፈኞች ላይ እርምጃ ተወሰደ። የስድስተኛ እዝ ኮር በምዕራብ ጎጃም ዞን ጃቢ ጤህናን ወረዳ ማክሰኝት ቀበሌ ባደረገው የሽፍታ ቡድኑን የማጽዳት ዘመቻው በጽንፈኛው ኃይል ላይ እርምጃ እየወሰደ ነው ሲሉ የኮር ዋና አዛዥ ብርጋዴር ጀነራል ሶፊያን ሼህ መሐመድ ገልጠዋል። አዛዡ የተሰጠውን የሰላም አማራጭ አሻፈረኝ ብለው ባልተቀበሉ ሽፍቶች ላይ እርምጃ ወስደናል። በጽንፈኛው ቡድን ላይ የምንወስደው እርምጃ ተጠናክሮ ይቀጥላል። ከህዝብም ነጥለን በመምታት ክልሉን ወደ ቀድሞ ሰላሙ እንመልሰዋለን ብለዋል። በሀገር አለይተው የመከላከያ ሰራዊቱ ክንድ ተገርፈው በትሩንም መቋቋም ሲያቅታቸው በሰራዊቱ እጅ የወደቁ የጽንፈኛው አባላትም ህዝብን እየዘረፍን፣ ቀረጥ እየጣልን፣ እህል አዋጡ እያልን እንዲሁም ከኪሱ ብር እንዲያዋጣ በማድረግ በህዝብ ላይ ግፍ ሰርተናል፣ የስቃይ ቀንበር አሸክመነዋል፣ ይህን ህዝብ መካስ አለብን ሲሉ ሀሳባቸውን ሰጠዋል። እንዲሁ ተመሳሳይ ዜና ስንሄድ የሰላም ጥሪውን ባልተቀበሉ ሌሎች ጽንፈኞችና የሸኔ አባላት ላይም እርምጃ መውሰዱን የመከላከያ ሰራዊት ዘገባ ያመላክታል። በምዕራብ ጎጃም ዞን ደጋዳሞት ወረዳ የመንግስትን የሰላም ጥሪ የተቀበሉ ታጣቂዎች ሰላማዊ የትግል መንገድን ምርጫቸው በማድረግ ወደ ህዝባቸው ተመልሰዋል። በወረዳው የገሳግስ ዝቋላና ሻንጊ ቀበሌዎች የታጣቂ ቡድኑን በመቀላቀል የሌላ ኃይል መልእክት አስተላላፊና ተልዕኮ ፈጻሚ የነበሩ ሀያ ታጣቂዎች የመንግስትን የሰላም ጥሪ በመቀበል በቀጠናው ግዳጅ ለተሰመራው የኮሩ ሰራዊት አባላት በሰላም እጅ መስጠታቸው ተገልጧል። በተመሳሳይ በምዕራብ ሸዋ ዞን ግዳጁን እየተወጣ የሚገኘው የምዕራብ እዝ ቴዎድሮስ ክፍለ ጦር በጸረ ሰላም ኃይሎች ላይ የሚወስደውን እርምጃ አጠናክሮ መቀጠሉን የክፍለጦሩ ዘመቻ ስምሪት ኃላፊ ገልጧል። የክፍለጦሩ ዘመቻ ኃላፊ ሻምበል ሀለፎም መሀሪ ክፍለ ጦሩ በዞን ውስጥ በአቡና ወረዳ ደጋጋ እና በረከት በተባሉ ቦታዎች እና በዶሮ ሰላሌ ወረዳ ሲሉ እንዲሁም በሙገር ወንዝ አካባቢ በወሰደው እርምጃ 29 የሽብር ቡድኑ አባላትን በመደምሰስ ስድስት አባላቱን መማረክ የቻለ ሲሆን ክላሽ፣ የእጅ ቦምብ፣ ኋላቀር መሳሪያዎች፣ የክላሽ ካዝናዎችና ጥይቶችን በቁጥጥር ስር ማዋሉን ተናግረዋል። ክፍለ ጦሩ በሽብር ቡድኑ ሸኔ ላይ እርምጃ በመውሰድ የቀጠናውን ሰላም አረጋግጧል ተባለ። የማዕከላዊ ዕዝ ዋሊያ ክፍለ ጦር በቄለም ወለጋ ዞን በአንፍሎ ወረዳ በተሰማራበት ቀጠና ጠላትን በከፍተኛ ደረጃ በማፈራረስ የቀጠናውን ሰላም ሙሉ በሙሉ ወደ ነበረበት መመለስ መቻሉን የክፍለ ጦሩ ዋና አዛዥ ኮሎኔል ደሳለኝ ሙላው ገልጠዋል። ዋሊያ ክፍለ ጦር በተሰማራበት የቄለም ወለጋ ዞን አንፍሎ ወረዳ ለማህበረሰቡ ላበረከተው የሰላም ማረጋገጥ ሚናና እያደረገው ላለው የልማት ተሳትፎ ወረዳው ለክፍለ ጦር እውቅና ሰጥቷል። ዋሊያ ክፍለ ጦር የወረዳውን ቀጠና በተረከበ ጊዜ ጀምሮ የጠላትን አደረጃጀት በማፈራረስ በጠላት ቁጥጥር ስር የነበሩ ቀበሌዎችን ነፃ በማውጣት ሙሉ በሙሉ ቀጠናውን ወደ ሰላም መመለሱን ተናግረዋል። ክፍለ ጦሩ በአሸባሪው ኦነግ ሸኔ ላይ በወሰዳቸው የማያዳግም እርምጃዎች ከማህበረሰቡ ዘርፎ ያከማቸውን እንዲሁም ለጥፋት ተልኮ ሊጠቀምበት የነበረ 42 ኩንታል ቡና፣ 53 ኩንታል በቆሎ፣ 500 ሺህ ብር እና 43 የቀንድ ከብቶችን በማስመለስ ለወረዳ አስተዳደሪው አስረክቧል። በመጨረሻም አቶ ተመስገን ጥሩነህ ጎዴ የተገነባውን የኮር ጠቅላይ መምሪያ ካምፕ መርቀው ከፈቱ። በኢፌድሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ የተመራ ልዑክ በሶማሌ ክልል ጎዴ የተገነባውን የመከላከያ ሰራዊቱ የኮር ጠቅላይ መምሪያ ካምፕ መርቀው ከፍተዋል። የኮሩ ጠቅላይ መምሪያ በመከላከያ መሐንዲስ ዋና መምሪያ ተገንብቶ የተጠናቀቀ ሲሆን የሰራዊቱን አኗኗር የሚያዘምን እንዲሁም የግዳጅ አፈጻጸሙን የሚያተልቅ አስፈላጊ መሰረተ ልማት የተሟላለት መሆኑን ገልጧል። በመርሃ ግብሩ ላይ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ የማዕድንና ኢነርጂ ሚኒስትር ኢንጂነር ሀብታሙ ተገኘ የመከላከያ መሐንዲስ ዋና መምሪያ ኃላፊ ሌተናል ጀነራል ደስታ አብቼ፣ የምስራቅ እዝ ዋና አዛዥ ሌተናል ጀነራል ማህመድ ተሰማ፣ የሶማሌ ክልል ፖሊስ ኮሚሽን ኮሚሽነር ጀነራል አብድ አልዚያድን ጨምሮ ከፍተኛ የሰራዊቱ አመራር እና ጥሪ የተደረገላቸው እንግዶች ተገኝተዋል። በዕለቱም ፊልድ ማርሻል ብርሃኑ ጁላ በኮር ጠቅላይ መምሪያው ከ40 ዓመት በፊት በ1968 ዓ ም የነበረው የሻለቃ ካምፕ ወደ ኮር ጠቅላይ መምሪያ ካምፕ ማደጉን የሚያበስር የመሰረት ድንጋይ አስቀምጠዋል። የችግኝ ተከላ ፕሮግራምም ተከናውኗል። የተከበራችሁ የጉባሎች ቤተሰቦች አብራችሁ ስለቆያችሁ እጅግ አድርጌ አመሰግናለሁ። የሰዓቱ ዜናዎች በዚሁ አብቅተዋል። ጉባሎች ኢትዮጵያ ቻናልን ላይክ፣ ሳብስክራይብ፣ ሼር በማድረግ እንዲሁም ሱፐርቻ ሱፐር ስቲከርስ በማድረግ አብረን እኑን ኢትዮጵያን እናሻገር። ኢትዮጵያ ታበጽለያ አበግዚያ ብሔር አብረን እኑን ዘመን ትውልዶች ዝም ብለን አልቆምንም። ሀገር እንድትኖረን ሕይወት ተከፍሎልናል። አባቶቻችን የሕይወትና የአካል መስዋዕትነት ከፍለው በምንም አይነት ሁኔታ በሀገራቸው ጉዳይ ባለመደራደር ሉዓላዊት ሀገርን አስረክበውናል። የአድዋ ድል የመላው ጥቁር ህዝቦች ድል ነው። የአድዋ ድል የመላ አፍሪካውያን የነጻነት ቀንዲል